ምስክርን እንዲህ አይነት ፈውስ አይቼ አላውቅም። ቀለጣ ለ ቀለጠ ቀለጠ። ስሜ አበባ ተስፋዬ ነው የሚባለው። የሆነልኝ እኔ በልጅነት ሲወድ አንድ የመጀመሪያ ልጅ ሲወልድ መርዝ ነው ያበሉኝ። የእግዚአብሔር ሰው መርዝ ነው አለ፣ እውነት ነው። ከዛ ወዲህ ያ መርዝ አደገ እንደ ልጅ በየሰአቱ ጨምራል። በጣም ነው የሚያመኝ። በሰአት በሰዓት ይነሳብኛል። ስነሳ ደግሞ ከሆድ እንደ ልጅ ነው የሚገለባበጡ። በጣም ያመኛል እና ያዞረኛል ዛሬ ሳምንት አቅላት ቸርች ብዬ ነው የመጣሁት፣ ግን ለየት ያለብኝ በጣም ነው የሚገለባበጠው፣ ይነሳል። በቃ እንዴት ብዬ ልናገር? ከዛ የሚያማቸው ሰው ሲባል መጣሁኝ። ከእምብርቴ በታች ነው፣ በዛው ላይ ነው እጁ ነው የጫነብኝ። እግዚአብሔር ሰው ቀለጠ አለ። የሚገርም የታ ምስክር ነው። እንዲህ አይነት ፈውስ ፈጽሞ እንዲህ አይነት ፈውስ አይቼ አላውቅም። ወደ አሁን የቀለጠው ምንም ነገር የለም። ባዶ ወዳው ወደ ወዳው ምንም እንትና የለውም ምን የለውም ወዳው አለ ለ ምንም የለም። ትልቅ ችግር ለማበጥ ሰማኛል። አንዳንድ እንደ ልጅ ነው የሚሆነው እና ቀለጠ። እና መርዝ ነው ቀለጠ ለምን ያን ጊዜ ነበር ሲያምሽ ነበረው? እንደዚህ ሆድሽ ውስጥ እንደ ልጅ ሲገናበጥ ነበረው። የመጀመሪያ ልጅ ያው ስራ አለው ተምሮ ጨርሶ ሁለተኛ አመት ስራ አለው እና 24 አመቱ ነው። 24 አመቱ ነው እና ብዙ ጊዜ በጣም ነው የሚያመኝ እና ትንሽ ነበር እየተሰማኝ፣ ያደገ እያደገ እያደገ መጣ። የዛሬ ሳምንት ግን ለየት አለብኝ። በጣም ይገለባበጣል፣ ያመኛል፣ ያዞረኛል። እግዚአብሔር ሰው የሚያማቸው ነው ሲባል ማታወቅ

ኢየሱስ ጌታ ጨበጣ አድርግ። አጠገብ ያለውን ሰው በደንብ የምትመገብበት ዓመት ነው ለው። በደንብ ትበላለህ ዘንድሮ በለው። ኢየሱስ ጌታ። እዚህ ቤት ብዙ ፈውስ እየተደረገ ነው። እንደምታወቁት ሰዎች ከተለያዩ በሽታ ለመዳን ከሚከብድ በሽታ ሰዎች እየዳኑ አይታችኋል። ጌታ ለዘላለም ባለ እግዚአብሔር በስራ ላይ

እንዳውም መክሰስ ምን ይባላል? አቂው ነው። አሁን መክሰስ ባልቼ ነው። እዚህ ክብር ባለቤት ጌታ ለዘላለም የተባረከ